አዲሱን የቀን ውሎ አበል ክፍያ ተመንና የአከፋፈል ሁኔታ በዚህ ቪዲዮ ላይ ሰፋ አድርገን እንመለከታለን። ውድ ቻናላችን ቤተሰቦች አብራችሁ ኑ። ለቻናሉ አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን፣ አስቀድሜ እንደነገርኳችሁ በዛሬ ክፍል ላይ የምንመለከተው የቀን ውሎ አበል ተመንና አከፋፈል ከአዲሱ መመሪያ ላይ ያጣቀስን ሰፋ አድርገን እንመለከታለን። ተከታተሉ። በመጀመሪያ የቀን ውሎ አበል ተመን እንመለከታለን። እንግዲህ መመሪያው ላይ በግልጽ እንደተቀመጠው የቀን ውሎ አበል ተመን የሚሰላው ከአንድ ቀን የውሎ አበል ክፍያ ውስጥ ለቁርስ 10 ፐርሰንት፣ ለምሳና ለራት 25 ፐርሰንት እና ለአልጋ 40% በመመደብ ይሆናል ማለት ነው። ስለዚህ በተሻሻለው መመሪያ ላይ በዚህ መልኩ ተቀምጧል ማለት ነው። በመቀጠል የአከፋፈል ሁኔታውን እንመለከታለን። የመንግሥት ሠራተኞች የቀን ውሎ አበል አከፋፈል ሠራተኞችን በደሞዝ ደረጃቸው በሶስት እንደሚከተለው ተከፍሏል ማለት ነው። የመጀመሪያው ደረጃ አንድ ላይ የተከፈለው ከብር 6000 ብር እስከ 12499 ብር ድረስ ላሉ የደሞዝ መጠኖች፣ ደረጃ ሁለት ላይ የተመደቡት ከብር 12500 ብር እስከ ብር 17999 ብር ድረስ ላሉ የደሞዝ መጠኖች፣ ደረጃ ሶስት ላይ የተመደቡት ደግሞ ከብር 18000 እና ከዛ በላይ ላሉ የደሞዝ መጠኖች። ስለዚህ በደሞዝ እርከን መሰረት በሶስት ክፍል በዚህ መልኩ ተከፍሏል ማለት ነው። እንግዲህ ማንኛውም የመንግስት ሰራተኛ ከመደበኛው የስራ ቦታ ውጪ ወደ ሌላ የስራ ቦታ ለስራ ጉዳይ ሄዶ በዕለቱ መመለስ ካልቻለ ለስራ ተሰማርቶ ቁርስ፣ ምሳና ራት በተመገበባቸው የክልል የዞንና የወረዳ ከተሞች ወይም ደግሞ የከተማ አስተዳደሮች እንዲከፈል የተመደበውን የውሎ አበል ክፍያ ለእያንዳንዱ ቀን በደሞዝ መጠናቸው መሰረት በዚህ መመሪያ ቀጥሎ ከምናየው ከሰ ሰንጠረጅ አንድ እስከ ሰንጠረጅ ሶስት በተመለከተው መሰረት የሚከፈል ይሆናል ማለት ነው። እንግዲህ በመቀጠል ሰንጠረጆችን ዲቴል ለማየት እንሞክራለን። እንግዲህ ሰንጠረጅ አንድ ላይ የተቀመጠው ለክልል ዋና ከተሞች የቀን ውሎ አበል መጠን ይሆናል ማለት ነው። አስቀድመን እንደተመለከትነው ለቁርስ 1 ፐርሰንት፣ ለምሳና ለራት 25 ፐርሰንት፣ ለአልጋ 40 ፐርሰንት ተመድቦ ነው ማለት ነው። በዚህ መልኩ የመጣው እዚህ ላይ የተቀመጠው የአንድ ቀን የውሎ አበል ነው። ስለዚህ በቆያችሁት ልክ የቀን ውሎ አበሉ እየተባዛ የሚከፈላችሁ ይሆናል ማለት ነው። እንግዲህ እያንዳንዱን ለማየት እንሞክራለን። እዚህ ላይ እስከ ደረጃ 22 ድረስ አስቀምጫለሁኝ ወራዊ ደሞዝም እዚህ ጋር አለ። እዚህ ጋር የራሳችሁን ደረጃ ቼክ እያደረጋችሁ ክሮስ ቼክ ማድረግ ትችላላችሁ ማለት ነው። እንግዲህ ቅድም እንደተመለከትነው የአበል ክፍያ ደረጃ እንግዲህ በሶስት ቦታ ተከፍሏል። ደረጃ አንድ፣ ደረጃ ሁለት እና ደረጃ ሶስት። ስለዚህ ደረጃ አንድ ላይ የተመደቡት ከብር ስድስት ሺህ ብር እስከ ብር 12499 ብር ድረስ የሚከፈላቸው ሰራተኞች ማለት ነው። ይህንም በስራ ደረጃ ስንመለከት ከደረጃ አንድ እስከ ደረጃ ስምንት የሚገኙ ሰራተኞች በደረጃ አንድ ያበል ክፍያ ያ ደረጃ ላይ የተመደቡት ማለት ነው። ይህም ደሞዛቸው ከ6 ብር እስከ 12499 ብር ባለው ሬንጅ ላይ ስለሆነ ማለት ነው። ይህም እዚህ ጋር 14ቱ ክልሎች አሉ። 11 ክልልና ሶስት የከተማ አስተዳደሮች ማለት ነው። ለአማራ ክልል ለደረጃ አንድ የተመደበው 1204 ብር ነው። ለአዳማ ከተማ ደረጃ አንድ ላይ የተመደበው 1236 ብር ነው። ለደቡብ ኢትዮጵያ ደረጃ አንድ 1257 ብር፣ አዲስ አበባ ከተማ አስተዳደር 1638 ብር፣ ሲዳማ ክልል 1257 ብር፣ ቤንሻንጉል ጉሙዝ 1148 ብር፣ ጋምቤላ 1145 ብር፣ ሀረሪ 1278 ብር ሶማሌ ክልል 1099 ብር አፋር 1103 ብር ደቡብ ምዕራብ ኢትዮጵያ 1257 ብር ድሬዳዋ ከተማ አስተዳደር 1285 ብር ትግራይ ክልል 1218 ብር ማዕከላዊ ኢትዮጵያ 1257 ብር ይሄ ደረጃ አንድ ላይ ማለት ነው። ደረጃ ሁለት ላይ የተመድቡት ይሄም ማለት በስራ ደረጃ ስንመለከት ከደረጃ 9 እስከ ደረጃ 13 ማለት ነው። ይሄም የደሞዝ ሬንጃቸው ከ12500 17999 ብር ድረስ ባለው ሬንጅ ላይ የሚከፈላቸው ሰራተኞች ማለት ነው። በስራ ደረጃ ስንመለከት ከደረጃ 9 እስከ ደረጃ 13 ማለት ነው። ይህም ለአማራ ክልል ለደረጃ 2 1365 ብር፣ አዳማ ከተማ 1386 ብር፣ ደቡብ ኢትዮጵያ 1400 18 ብር አዲስ አበባ ከተማ አስተዳደር 1922 ብር ሲዳማ ክልል 1418 ብር ቤንሻንጉል ጉሙዝ 1285 ብር ጋምቤላ 1285 ብር ሐረሪ 1425 ብር፣ ሶማሌ ክልል 1236 ብር፣ አፋር ክልል 1264 ብር፣ ደቡብ ምዕራብ ኢትዮጵያ 1418 ብር፣ ድሬዳዋ ከተማ አስተዳደር 1428 ብር፣ ትግራይ ክልል 1383 ብር፣ ማዕከላዊ ኢትዮጵያ 1418 ብር ማለት ነው። ስለዚህ በዚህ መልኩ ለደረጃ ሁለት ተቀምጠዋል ማለት ነው። ደረጃ ሶስት ላይ የተመደቡት ደግሞ አጠቃላይ ደሞዛቸው ከ18000 ብር በላይ የሆኑት ማለት ነው። ይህም በስራ ደረጃ ስንመለከት ከደረጃ 14 እስከ ደረጃ 22 ድረስ ያሉ ሰራተኞች ማለት ነው። ይህም በደረጃ ሶስት ላይ ተከፍሏል ማለት ነው። የቀን ውሎ አበል መጠኑ ስንመለከት ለአማራ ክልል 1617 ብር፣ አዳማ ከተማ 1670 ብር ደቡብ ደቡብ ኢትዮጵያ 1670 ብር፣ አዲስ አበባ ከተማ አስተዳደር 2534 ብር፣ ሲዳማ ክልል 1670 ብር፣ ቤንሻንጉል ጉሙዝ 1456 ብር፣ ጋምቤላ 1467 ብር፣ ሐረሪ ክልል 1628 ብር፣ ሶማሌ ክልል 1 አፋር ክልል 1446 ብር ደቡብ ምዕራብ ኢትዮጵያ 1670 ብር ድሬዳዋ ከተማ አስተዳደር 1628 ብር ትግራይ ክልል 1638 ብር ማዕከላዊ ኢትዮጵያ ክልል 1670 ብር። ስለዚህ በዚህ መልኩ ለክልል ዋና ከተሞች የቀን ውሎ አበል መጠን ተቀምጠዋል ማለት ነው። እዚህ ላይ የተቀመጠው የአንድ ቀን ቀን ውሎ አበል መጠን ነው ማለት ነው። ስለዚህ ይሄ ለቁርስ 10 ፐርሰንት ለምሳና አራት 25 ፐርሰንት ለአልጋ 40 ፐርሰንት ተመድቦ ማለት ነው። ኦኬ ሰንጠረጅ ሁለት ላይ የዞን ዋና ከተሞች የቀን ውሎ አበል መጠን ተቀምጠዋል። ይህንም አስቀድመን እንደተመለከት ነው። ለቁርስ 10 ፐርሰንት ለምሳና አራት 25 ፐርሰንት ለአልጋ 40 ፐርሰንት ተተምኖ የአንድ ቀን የውሎ አበል ነው እዚህ ላይ ተቀመጠው። ይህም በቆያችሁት ልክ እያባዛችሁ ምን ያህል እንደሚከፍላችሁ ማወቅ ትችላላችሁ ማለት ነው። አስቀድመን እንደተመለከትነው በስራ ደረጃ ከደረጃ አንድ እስከ ደረጃ ስምንት ያሉ ሰራተኞች የአበል ክፍያ ደረጃቸው ደረጃ አንድ ላይ ነው የሚመደቡት። ይህም ደሞዛቸው ከ6 ሺህ ብር እስከ 12499 ብር ባለው ሬንጅ ስለሆነ ማለት ነው። የአበል መጠኑን ስንመለከት አማራ ክልል ውስጥ በሚገኙ ዞኖች ከሆነ 970 ብር፣ ኦሮሚያ 1ሺ78 ብር፣ ደቡብ ኢትዮጵያ 999 ብር፣ አዲስ አበባ ከተማ 0 ነው። ሲዳማ ክልል 991 ብር፣ ቤንሻንጉል ጉሙ 945 ብር፣ ጋምቤላ 977 ብር፣ ሐረሪ 0፣ ሶማሌ 917 ብር፣ አፋር 991 ብር፣ ደቡብ ምዕራብ ኢትዮጵያ 991 ብር፣ ድሬዳዋ 0፣ ትግራይ ክልል 977 ብር፣ ማዕከላዊ ኢትዮጵያ 991 ብር። ስለዚህ አሁን የተመለከትነው ደረጃ 1 ላይ የተመደቡት ማለት ነው። ደረጃ 2 ላይ፣ ይህም ከደረጃ 9 እስከ ደረጃ 13 ያሉ ሰራተኞች ማለት ነው። ደረጃ 2 ላይ ተመድበዋል፣ ምክንያቱም ደሞዛቸው ከ12500 እስከ 17999 ባለው ሬንጅ የሚከፈላቸው ሰራተኞች ስለሆኑ ማለት ነው። አማራ ክልል ውስጥ በሚገኙ ዞኖች ለደረጃ 2 1145 ብር፣ ኦሮሚያ 1218 ብር፣ ደቡብ ኢትዮጵያ 1138 ብር፣ አዲስ አበባ ከተማ 0፣ ሲዳማ ክልል 1138 ብር፣ ቤንሻንጉል ጉሙዝ 1089 ብር፣ ጋምቤላ 1131 ብር፣ ሀረሪ 0፣ ሶማሌ 1078 ብር፣ አፋር 1127 ብር ደቡብ ምዕራብ ኢትዮጵያ 1138 ብር፣ ድሬዳዋ 0፣ ትግራይ ክልል 1155 ብር፣ ማዕከላዊ ኢትዮጵያ 1138 ብር። የመጨረሻው ከደረጃ በስራ ደረጃቸው ከደረጃ 14 እስከ ደረጃ 22 የሚገኙ ሰራተኞች ደረጃ ሶስት ላይ የቀን ውሎ አበል ክፍያቸው በዛ ልክ ይሆናል ማለት ነው። ምክንያቱም ደመወዛቸው ከ8 ሺ ብር በላይ ስለሆነ ማለት ነው። አማራ ክልል ውስጥ ለሚገኙ ዞኖች ለደረጃ ሶስት የተመደበው 1432 ብር ነው። ኦሮሚያ ክልል 1407 ብር፣ ደቡብ ኢትዮጵያ ክልል ውስጥ በሚገኙ ዞኖች ከሆነ 1341 ብር፣ አዲስ አበባ ከተማ 0 ሲዳማ ክልል 1341 ብር፣ ቤንሻንጉል ጉሙዝ 1281 ብር፣ ጋምቤላ 1355 ብር፣ ሐረሪ 0፣ ሶማሌ 1323 ብር፣ አፋር 1348 ብር፣ ደቡብ ምዕራብ ኢትዮጵያ 1341 ብር፣ ድሬዳዋ 0፣ ትግራይ 1460 ብር፣ ማዕከላዊ ኢትዮጵያ አርባ አንድ ብር እንግዲህ እዚህ ጋ ዜሮ ዜሮ እያልኩ የዘለልኩት ለከተማ አስተዳደሮች ይሆናል ማለት ነው። ሰንጠረጅ ሶስት ላይ የተቀመጠው የወረዳ ከተሞችና የማዘጋጃ ቤት ከተሞች የቀን ውሎ አበል መጠን ይሆናል ማለት ነው። ይህም በተመሳሳይ መልክ ነው ስሌቱ የሚሆነው ለቁርስ 10 ለምሳና እራት 25 ፐርሰንት ለአልጋ 40 ፐርሰንት ተሰርቶ የአንድ ቀን የውሎ አበል ማለት ነው። ቅድም እንደተመለከት ነው ከደረጃ አንድ እስከ ደረጃ ስምንት የሚገኙ ሰራተኞች ደረጃ አንድ ላይ የአበል መጠናቸው ተመድበዋል ማለት ነው። ይህም አማራ ክልል ውስጥ በሚገኙ የወረዳ ከተሞች ወይም ደግሞ የማዘጋጃ ቤት ከተሞች ከሆነ 889 ብር፣ ኦሮሚያ 907 ብር፣ ደቡብ ኢትዮጵያ ስምንት መቶ ሰባ ሁለት ብር፣ አዲስ አበባ ከተማ 0፣ ሲዳማ ስምንት መቶ ሰባ ሁለት ብር፣ ቤንሻንጉል ጉሙዝ 809 ብር፣ ጋምቤላ ስምንት መቶ አስራ ዘጠኝ ብር፣ ሐረሪ 0፣ ሶማሌ ስምንት መቶ ሰላሳ ብር፣ አፋር ስምንት መቶ ሰባ ዘጠኝ ብር፣ ደቡብ ምዕራብ ኢትዮጵያ ስምንት መቶ ሰባ ሁለት ብር፣ ድሬዳዋ 0፣ ትግራይ 935 ብር፣ ማዕከላዊ ኢትዮጵያ ስምንት መቶ ሰባ ሁለት ብር። ይሄ ለደረጃ አንድ ነው። ደረጃ ሁለት ላይ ማለትም በስራ ደረጃቸው ከደረጃ ዘጠኝ እስከ ደረጃ 13 ያሉ ሰራተኞች ማለት ነው። እነዚህም የቀን ውሎ አበል ክፍያ ደረጃ ሁለት ላይ ነው የተመደቡት። አማራ ክልል ውስጥ በሚገኙ የወረዳ ከተሞች ወይም ደግሞ የማዘጋጃ ቤት ከተሞች የተመደበው ለአማራ ክልል 1022 ብር፣ ኦሮሚያ 1054 ብር፣ ደቡብ ኢትዮጵያ 1008 ብር፣ አዲስ አበባ ከተማ አስተዳደር 0 ሲዳማ 1800 ብር፣ ቤንሻንጉል ጉሙዝ 931 ብር፣ ጋምቤላ 959 ብር፣ ሐረሪ ዜሮ፣ ሶማሌ ክልል 963 ብር፣ አፋር፣ ደቡብ ምዕራብ ኢትዮጵያ 1800 ብር፣ ድሬዳዋ 0፣ ትግራይ 1176 ብር፣ ማዕከላዊ ኢትዮጵያ 1800 ብር። ይሄ ለደረጃ ሁለት ማለት ነው። የመጨረሻው ደግሞ ደረጃ 3 ላይ የተመደቡት ይህም በስራ ደረጃቸው ከደረጃ 14 እስከ ደረጃ 22 የሚገኙ ሰራተኞች ማለት ነው። ደረጃ 3 ላይ የተመደቡት ደሞዛቸው ከ18ሺ ብር በላይ ስለሆነ ማለት ነው። እነዚህ ሰራተኞች ለስራ ጉዳይ ወደ ወረዳ ከተሞች ወይም ደግሞ የማዘጋጃ ቤት ከተሞች የሚሄዱ ከሆነ የቀን ውሎ አበል መጠናቸው በዚህ መልኩ ይሆናል ማለት ነው። አማራ ክልል ውስጥ በሚገኙ ወረዳ ከተሞች ወይም ደግሞ የማዘጋጃ ቤት ከተሞች ከተመደቡ 1100 90 ብር ይሆናል። ኦሮሚያ 1271 ብር፣ ደቡብ ኢትዮጵያ 1187 ብር፣ አዲስ አበባ ከተማ አስተዳደር 0፣ ሲዳማ ክልል 1187 ብር፣ ቤንሻንጉል ጉሙዝ 1061 ብር፣ ጋምቤላ 1148 ብር፣ ሀረሪ 0፣ ሶማሌ 1131 ብር አፋር 1236 ብር፣ ደቡብ ምዕራብ ኢትዮጵያ 1187 ብር፣ ድሬዳዋ 0፣ ትግራይ 1250 ብር፣ ማዕከላዊ ኢትዮጵያ 1187 ብር። እንግዲህ 0 ሆኖ የተዘለሉት የከተማ አስተዳደሮች ናቸው ማለት ነው። በሶስቱም ሰንጠረጆች ላይ የቀን ውሎ አበል መጠን ተቀምጧል ማለት ነው። የተቀመጠው የቀን ውሎ አበል የአንድ ቀን ነው። ለምሳሌ ሰራተኛው አስር ቀን ቢቆይ በዛው ልክ ይባዛለታል ማለት ነው። ስለዚህ በዚህ መልኩ የቀን ውሎ አበል ክፍያ መጠን ይሆናል ማለት ነው። ይህም በአዲሱ መመሪያ ላይ በግልጽ የተቀመጠው ማለት ነው። ስለዚህ ስሌቱን በዚህ መልኩ እያሰላችሁ ምን ያህል እንደሚከፈላችሁ ማወቅ ትችላላችሁ ማለት ነው። አይቲን ግልጽ ይመስለኛል ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ ሌላ እንዲሰራላችሁ የምትፈልጉትም ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን ለቻናላችን አዲስ ሲሆናችሁ ፕሊስ ቻናላችን ሰብስክራይብ በማድረግ ቤተሰብ ሁኑ እኛንም ደግፉን እንላለን ለዛሬ የነበረን ትምህርት ይህን ይመስላል መልካም ቆይታ መልካም ጊዜ